ጤና ይስጥልኝ ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራውን አያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልል ላይ ዜናዎች። ሀረር ከተማን ከፕላስቲክ ቆሻሻ ነጻ ለማድረግ የተጀመረው ኢኒሽቲቭ ሳን ፍራንሲስኮ እየተካሄደ ባለው የዓለም ኢኮኖሚ ፎረም እውቅና ማግኘቱን የሀረሪ ክልል ርዕሰ መስተዳድር አቶ ርዲን በድሪ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው እንደገለጹት እውቅናው ሀረር ከተማ ከኪውቢክ ኢትዮጵያ ጋር በመተባበር ከተማዋን ከፕላስቲክ ቆሻሻ የጸዳች በማድረግ ቆሻሻን እንደገና ለመጠቀም ወይም ሪሳይክሊንግ የሚያስችል መሆኑን በመገምገም እንዲሁም ለሴቶችና ወጣቶች የስራ እድል የፈጠረ መሆኑን መነሻ በማድረግ የተሰጠ መሆኑን ተናግረዋል። በቀጣይም ይህ ስራ ተጠናክሮ እንደሚቀጥል ገልጸው ለዚህም ስኬት አስተዋጽኦ ላደረጉ አካላት በሙሉ ልባዊ ምስጋና አቅርበዋል። የምስራቋ ኮከብ የማንሰራራት ጉዞ ይቀጥላል ሲሉ አቶ ኦርዲን በድሪ መልእክታቸውን አስተላልፈዋል። ሀረር ከአፍሪካ ከተሞች ቀዳሚ በመሆን ከፕላስቲክ የጸዳ ከተማ ለማድረግ በተሰራው ስራ በዓለም ኢኮኖሚ ፎረም ላይ እውቅና አገኘች። በዚህም ኪዩቢክ የተባለው ተቋም የፕላስቲክ ተረፈ ምርቶችን ለግንባታ ግብአት እንዲሆኑ ማድረጉ ተገልጿል። ባህር ጠንክር ተጨማሪ አለው። ሀረር ከአፍሪካ ከተሞች ቀዳሚ በመሆን ከፕላስቲክ የጸዳች ከተማ ለማድረግ በተሰራው ስራ እውቅናን አገኘች። ሀረር ኩቢክ ከተባለው ድርጅት የፕላስቲክ ተረፈ ምርቶችን ማስወገድ ብቻ ሳይሆን ወደ ሀብት ጭምር መቀየርም ችላለችም ተብሏል። ሀረር ለበርካታ ጊዜያት የፕላስቲክ ደረቅ ቁሻሻ ብክለትና የፕላስቲክ ተረፈ ምርቶችን ለመልሶ ግልጋሎት ማዋያ መሰረተ ልማት መሰናክል ገጥሟት ነበር። ነገር ግን አሁን በአፍሪካ ከሚገኙ ከተሞች ቀዳሚ የሆነ ከከባቢ አየር ብክለት የጸዳ ኢኮኖሚ ለመፍጠር ከፍተኛ ጥረትና ስምምነቶችን እያካሄደች ትገኛለች ተብሏል። በዓለም ኢኮኖሚክ ፎረም መድረክ በመድረኩም የዓለም ከተሞች እድገት በተያያዘ በተዘጋጀ መድረክ ነው። ሀረር ስሟ በበጎ የተወሳው ኩቢክ የተባለው በደረቅ ቆሻሻ አወጋገድ ከሚሰራው የግል ተቋም ጋር ሀረር በፈረንጆቹ 204 ባለማችን በሶስት ዓመታት ቀዳሚ ከፕላስቲክ ብክለት የጸዳች ከተማ ለማድረግ ተስማምተው ነበር። የሀረር ከተማ አስተዳደርም ይህንን እውን ለማድረግ መሬት በመስጠት አጋዥ ደንቦችን በማውጣት የሰው ኃይል በመመደብ ከፕላስቲክ ነፃ የሆነች ከተማ ለመፍጠር ከፍተኛ ጥረት አድርጓል። በዚህም ኩቢክ የተባለው ተቋም የፕላስቲክ ተረፈ ምርቶችን ለግንባታ ግባት እንዲሆኑ አድርጓል። ደረቅ ቆሻሻን ማስወገድ ብቻ ሳይሆን ወደ ሀብት ጭምር መቀየርም ተችሏል። 600 ለሚጠጉ ማወራዎችም የፕላስቲክ ተረፈ ምርቶች እያጣሩ ለኩቤክ በቀጥታ ሊሸጡ ችለዋል። በዚህም እናቶች አማራጭ የገቢ ማግኛ መንገድም ሊፈጠርላቸው መቻሉን ነው በመድረኩ የተጠቀሰው። ሀረር ከተማ የተሰጣት እውቅና ለቀጣይ የተሻለ ስራ ትልቅ አቅምና መነቃቃትን የሚፈጥር መሆኑን የከተማው ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዮኒስ ገለጹ። ሀረር ከተማ ከፕላስቲክ ቆሻሻ ነጻ በማድረግና የፕላስቲክ ቆሻሻን መልሶ ጥቅም ላይ በመዋል በሰራቸው የተቀናጀ ስራ ዓለም አቀፍ እውቅና ማግኘቷ ይታወቃል። ሄኖ ግርማ በዝርዝር ያቀርበዋል። ይህ ሀረር ከተማን ከፕላስቲክ ቆሻሻ ነጻ በማድረግና የፕላስቲክ ተረፈ ምርቶችን ጥቅም ላይ በማዋል በአሜሪካ ሳን ፍራንሲስኮ በተካሄደው የዓለም ኢኮኖሚክ ፎረም ላይ የተሰጣት እውቅና ለቀጣይ የተሻለ ስራ መነቃቃትን የሚፈጥር መሆኑን የሀረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ ገለጹም። የከተማው ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ ከሶስት ዓመት በፊት በክልሉ ርዕሰ መስተዳደር ኦርዲን በድሪ ኢኒሽቲቭ ሀረር ከተማን ከፕላስቲክ ቆሻሻ ነጻ በማድረግና የፕላስቲክ ቆሻሻዎችን ወደ ሀብት በመቀየር ዜጎችን ተጠቃሚ ለማድረግ ክልሉ ከኪዩቢክ ኢትዮጵያ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት በማድረግ በተከናወነው ተግባር ተጨባጭ ውጤት መመዝገቡን ገልጸዋል። በዚሁም ማዘጋጃ ቤቱ የፕላስቲክ ተረፈ ምርቶች ኢኮኖሚያዊ ጥቅም እንዲያስገኙ ከሀገር በቀል ድርጅቱ ጋር ስምምነት በማድረግ እየሰራ ይገኛል። ይመስለኛል ብለዋል። በክቡር ፕሬዚደንታችን አማካኝነት ኪቢክ ኢትዮጵያ የግል ማህበር የሚባል ለትርፍ ያልተቋቋመ ድርጅት በተለያዩ የዓለማችን ክፍሎች በኬንያም ጭምር የሚሰራ የኢትዮጵያዊ አገር በቀል ድርጅት ነው። በክቡር ፕሬዚደንታችን አማካኝነት ከሀረ ከተማ መዘጋጃ ቤት ጋር እንዲገናኙ ተደረገ ማለት ነው። ስለዚህ ይህ ድርጅት የሚሰራው ምንድን ነው? ከትሞች ውስጥ ከሚሰበሰቡ ቆሻሻዎች ውስጥ ፕላስቲክ እና ፕላስቲክ ነክ የሆኑ የተጠቀምንባቸውን ቆሻሻዎች በመለየት ሪሳይክሊንግ ወይም ደግሞ ለመልሶ መጠቀም የሚያውል ድርጅት ነው ማለት ነው። በከተማይቱ ከሚመነጨው ቆሻሻ ውስጥ 48 በመቶ የፕላስቲክ ቆሻሻዎች መሆናቸውን የገለጹት አቶ ኤልያስ ይህንንም ወደ ገቢ ምንጭነት በመቀየር ለስራ አጥ ወጣቶች የስራ እድል መፈጠሩንም ጠቁመዋል። በተጨማሪም በከተማዋ ከፕላስቲክ ተረፈ ምርት በሚሰራው ጡብ ዘመናዊ ቤተ መጻሕፍት ተገንብቶ ለወጣቶች አገልግሎት እየሰጠ መሆኑን ገልጸዋል። ከ46 እስከ 48 ፐርሰንት እጅ የሚሆኑ ከሚሰበሰቡ ደረቅ ቆሻሻዎች ውስጥ ከፍተኛውን ቦታ ፕላስቲክ ይይዛል ማለት ነው ይህ ፕላስቲክ በአግባቡ ካልተወገደ ምድራችንን፣ ክልላችንን፣ ከተማችንን የሚበክል ነው። በከተማችን እጅግ ብዙ አገልግሎት ሊሰጥ የሚችል በቀድሞ ባህልና ስፖርት ቢሮ ጀጎል ውስጥ በሚገኘው ግቢ ውስጥ የወጣቶች የስዕብና ማሳደጊያ ማዕከል በዛ ፕላስቲክ እንዲገነባ ተደርጓል ማለት ነው። ሄዳችሁ ልታዩት ትችላላችሁ። ያይስ እና ማዕከል ዘመናዊ ላይብረሪ ያለው የወጣቶች ጂም ጂምናዚየም ያለው እንዲሁም ደግሞ የተለያዩ አገልግሎት ሊሰጥ የሚችል ቦዴ ስዕልና ማዕከል ሊገነባ ችሏል። የስራ ሀረር ከተማን ውብ፣ ጽዱ፣ ማራኪ ለነዋሪዎች ምቹና ለጎብኚዎችም ሳቢና ማራኪ የማድረግ አካል መሆኑንም ጨምረው ገልጸዋል። ስማርት ከተማ ከመፍጠር አኳያ እንደዚህ አይነት ስራዎች እጅግ ወሳኝነት አላቸው ማለት ነው። ይሄ ሁሉ ምንድን ነው? ለአሁን ነዋሪና ለመጪው ትውልድ ከተሞችን ምቹ የማድረግ ነው። ምቹ ከተማ ይዘን ለቀጣይ ትውልድ ከማስረከብ አንጻር የሚሰሩ ስራዎች ሁሉ በቀጥታም ሆነ በተዘዋዋሪ ስማርት ሲቲን እውን ከማድረግ አኳያ የራሳቸውን አስተዋጽኦ ያበረክታሉ። የፕላስቲክ ተረፈ ምርቶች በአግባቡ ካልተወገዱ በአካባቢ ስነ ምህዳር ላይ አሉታዊ ተጽዕኖ በማሳደርና ምርትና ምርታማነትን በመቀነስ በሰውና በእንስሳት ላይ ጉዳት የማድረስ አቅማቸው ከፍተኛ ነው ብለዋል። በመሆኑም ሐረር ከተማን በአስር ዓመታት ውስጥ ከፕላስቲክ ቆሻሻዎች ነጻ ለማድረግና ደረቅ ቆሻሻዎችን ወደ ጥቅም በመቀየር ባለፉት ሶስት ዓመታት ከሀገር በቀል ድርጅቱ ጋር በመሆን በተከናወኑ ስኬታማ ተግባራት በአሜሪካ ሳን ፍራንሲስኮ በተካሄደው የዓለም ኢኮኖሚክ ፎረም ላይ ሐረር ከተማ እውቅና እንደተሰጣት ገልጸዋል። ዓለም ላይ ያሉ ከተሞች ጋራ በመወዳደር በዓለም የመጀመሪያዋ ከፕላስቲክ ነጻ ለማድረግ ተጨባጭ ስራን እየሰራች ያለች ከተማ በሚል ሳን ፍራንሲስኮ ላይ የ2025 የዓለም ኢኮኖሚክ ፎረም መድረክ ላይ ተወዳድረን ባለሙያዎች መጥተው አይተው ተጨባጭ ስራዎች እየተሰሩ ለመሆናቸው መንግስት ልዩ ትኩረት ሰጥቶ እየሰራ በመሆኑ ሴቶችን ለማብቃት በሚደረገው ጥረት እጅግ ተጨባጭ ስራዎች እየተሰሩ መሆናቸው በመረጋገጡ ይህንን የእውቅና ሰርተፊኬት ልታገኝ ይችላለች ማለት ነው ከተማችን። ከተማይቱ ለተሰጣት ዓለም አቀፍ እውቅና የባለድርሻ አካላት አስተዋጽኦ ከፍተኛ እንደነበር የሚገልጹት አቶ ኤልያስ ሀረርን ስማርት ሲቲ ለማድረግ እየተከናወኑ ያሉ ቅንጅታዊ ተግባራት ተጠናክሮ ይቀጥላሉም ብለዋል። የክልሉ ነዋሪዎችም በዕለት ተዕለት የሚያመነጩትን ደረቅና ፈሳሽ ቆሻሻዎችን በመለየት በአግባቡ ማስወገድ እንዳለባቸውም አስገንዝበዋል። የኩቢክ ኢትዮጵያ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ሀረር ቅርንጫፍ አስተባባሪ ሰሚራ ረሺድ በበኩላቸው በሀረር ከተማ በቀን ከአንድ ሺህ ኪሎ ግራም በላይ የፕላስቲክ ተረፈ ምርቶች እንደሚሰበሰቡ ገልጸዋል። ባሳለፍነው ሁለት ዓመት ብቻ በከተማይቱ ከሚመነጨው ደረቅ ቆሻሻ ውስጥ ከ480 ቶን በላይ ፕላስቲክ ተረፈ ምርት በመሰብሰብ መልሶ ጥቅም ላይ እንዲውል መደረጉንም ጠቁመዋል። በክልሉ በዘርፉ በማህበር የተደራጁ ከ1200 በላይ ዜጎች ተጠቃሚ መሆናቸውንም ገልጸዋል። ሁለት ዓመት ውስጥ ወደ 480 ቶን የሚያል ፕላስቲክ ከከተማዋ ላይ በመሰብሰብ እንዲሁም መልሶ ጥቅም ላይ መዋል እንችለናል። 1200 የሚጠጉ ሴቶች ለስራ እድል ፈጥረናል። እንዲሁም በግለሰብ ደረጃ የሚያመጡ ኢንዳይሬክትሊ ለስራው ተጠቃሚ የሆኑ ሴቶችን እንደውም ግለሰቦችን ለዚህ ስራ ድል ክፍታ አርክተን እየተጠቀሙ ይገኛሉ። በቋሚነት ደግሞ ወደ ሀያ እስከ ሰላሳ የሚጠጉ የድርጅቱ ተቀጣሪዎችን እዚያ እንዲሰራሩ ይገኛሉ። ሐረር ከተማ ከፕላስቲክ ቆሻሻ ነፃ በማድረግ እና የፕላስቲክ ቆሻሻን መልሶ ጥቅም ላይ በማዋል በሰራቸው የተቀናጀ ስራ ዓለም አቀፍ እውቅና ማግኘቷ ይታወሳል። የምስራቅ እዝ በምስራቅ ኢትዮጵያ አካባቢዎች ሲንቀሳቀሱ በነበሩ የኦነግ ሸኔ አባላት ላይ እርምጃ መውሰዱን አስታወቀ። በተወሰደው እርምጃ አስራ አምስት የሸኔ አባላት ሲደመሰሱ ከሀያ በላይ መማረካቸው ተገልጿል። ዘገባው የምስራቅ እዝ ሚዲያና ሕዝብ ግንኙነት ነው። ሄኖክ ግርማ ተጨማሪ አለው። ምስራቅ ህዝብ አጎራባች ምስራቃዊ አካባቢዎች በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረውን የሸኔ ቡድን አባላት ላይ የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ በሽብር ኃይሉ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰዋል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድሳ፣ ጎረጉርቱ፣ ጃርሶና ና ጭናክሰን ወረዳዎች፣ በሶማሌ ክልል ሽንሌ ዞን አጋጫብሳ የጅቡቲ ዋና አስፋልት፣ በድሬዳዋ ከተማ አስተዳደር ቢዩአዋሌ ክላስተር አያና ጉንጉን ቁጥርለት፣ እንዲሁም ጅልዴሳ ቀላድ ክላስተር በተባለው አካባቢዎች ሲንቀሳቀሱ የነበሩ የኦነግ ሸኒ አባላት በተደረገ አሰሳና በተወሰደ እርምጃ 15 የሸኒ አባላት የተደመሰሱ ሲሆን አምስት እጅ የሰጠና 21 የተማረከ ሲሆን 17 ክላሽ፣ 7 ትጥቅ፣ 18 ምላሽ ብትን ጥይት አንድ የእጅ ቦምብ ሁለት ሶላር መማረካቸውን የምስራቅ ዘመቻ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። የምስራቅ ኢትዮጵያ ቀጠና ሰላምና ደህንነት አስጠብቆ ለማቆየት የተቻለው የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ኃይል ምክር ቤት በየሶስት ወሩ እንዳስፈላጊነቱም የመረጃ ልውውጥ ውይይት የሚያደርጉ ሲሆን አሁን የተገኘው ድል የዚህ የጸጥታ ኃይል ጥምር ውጤት መሆኑንም ኮሎኔሉ ተናግረዋል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆናቸው አመርቂ ውጤት መመዝገቡን የገለጹት የህዝብ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ መስጋና ይገባቸዋል ሲል መግለጻቸውን የምስራቅ ህዝብ ሚዲያና ህዝብ ግንኙነት ዘግቧል። የህጻናትን መብትና ደህንነት ከማስጠበቅ ረገድ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታወቀ። ህጻናት የነገ ሀገር ተረካቢ እንደመሆናቸው መጠን ሁሉም ለህፃናት ደህንነትና መብት በጋራ ሊሰራ እንደሚገባ ተገልጿል። ፍቃዱ በላይ በዝርዝር ያቀርበዋል። የህጻናትን መብትና ደህንነት ከማስጠበቅ ነገር ሁሉም የበኩል ሚና ሊወጣ ይገባል ሲል የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታውቋል። ከሐረሪ ክልል መገናኛ ብዙሀን ኤጀንሲ ጋር ቆይታ ያደረጉት በክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር የሆኑት ወይዘሮ ኦሬት አብዲ እንደገለጹት በክልሉ ከህጻናት መብት ደህንነትና ጥበቃ ጋር በተያያዘ ሰፋፊ ስራዎች የተሰሩ እንደሚገኙ ገልጸዋል። ህጻናት መብታቸው ሳይነፈቅ በተገቢው መንገድ ተጠብቀው እንዲቆዩ ለማስቻል ዘርፈ ብዙ ተግባራት እየተከናወነ እንደሚገኝ ገልጸው በዚህም ህጻናቱ ወደ ትምህርት ገበታ በማምጣት የትምህርት ተሳትፏቸውን ማጠናከር አንዱና ዋነኛው ተግባር መሆኑንም ተናግረዋል። የህጻናት መብትና ደህንነታቸውን ከማስጠበቅ አኳያ የተለያዩ ስራዎችን እየሰራን እንገኛለን። ከነዚ ውስጥ አሁን እንደ ክልላችን ካየ ነው የህጻናትን ትምህርት እድሜያቸው ሲደርስ ወደ ትምህርት ገበታ እንዲገቡ ምክንያቱም ወደ ትምህርት ገበታ ካልገቡ ወደ ጉልበት ብዝበዛ፣ የተለያዩ ችግሮች ስለሚጋለጡ መጀመሪያ ላይ ወደ ትምህርት ገበታቸው እንዲገቡ እናደርጋለን። የህጻናት ጉልበት እንዳይበዘብዝ፣ ላልተፈለገ ዓላማ እንዳይውልና ለተለያዩ ችግሮች እንዳይጋለጡ የክትትልና ድጋፍ ስራዎች የተከናወነ እንደሚገኝም ጨምረው ገልጸዋል። ህጻናት በተለያዩ ጊዜያት ለሽርር ቦና ችግር እንዳይጋለጡ ደህንነታቸውን የመጠበቅ ስራ ትኩረት ተደርጎበት እየተሰራበት ይገኛል ይችላል ብለዋል። የህፃናትን ጉልበት ብዝበዛ የሚዳርጉ ባህሎችና ልምዶች አሉ። እነዚህ ማለት አብዛኛው ሰዎች ህጻናት ያለ እድሜያቸው የተለያዩ እውቀትና ክህሎት እንዲያገኙ በሚል በቤተሰብ ስራ ማሰራ ስራዎች አሉ። ለምሳሌ አሁን እኛ ጋር ካየው ራሱ አንድ ህፃን ልጅ ወንድሟን ወይ እህቷን አዝላለው ምትል ከሆነ ወይኔ ልጅ ያደገች ትዘልልኝ የሚል ከዛ ይጀምራል። ወይ ወንዱ ከሆነ ራሱ ውሃ ካነሳ አምስት ሊትሩን ወይ አስር ሊትሩን ካነሳ ወይኔ ልጅ ያድገው ኮ ውሃ አነሳልኝ ዛሬ የሚለው ከዚህ ነው የሚነሳው። የህጻናትን መብትና ደህንነት ለማስጠበቅ በሚከናወኑ ተግባራት ቤተሰብ ትልቁን ድርሻ እንደሚወስድ የገለጹት ዳይሬክትሯ ህጻናት የነገ ሀገር ተረካቢ እንደመሆናቸው መጠን ደህንነታቸው ሊጠበቅ ይገባል ብለዋል። ሌላኛው ደግሞ ደህንነት ነው። በደህንነት ምክንያት ልጆቹ ኢኮኖሚያቸውን የቤተሰብን ኢኮኖሚ እንትን ለማድረግ ልጆቹም ያስባሉ ቤተሰቡም ያስባል። ከነሱ ጋር ኦሬዲ አንድ ነገር ችግር ካለ እኮ ከነሱ ውጭ ነበር፣ ስነልቦናዊ ችግር እንዳይመጣባቸው ማውራት የነበረባቸው ግን ቤተሰብ የሚያደርገው ህጻናቱ ጋር አንድ ላይ ስለሚወያይ ይህንን በማሰብ ወደ ውጪ ወጥቶ ስራ እንዲሰሩ ያደርጋሉ፣ ህጻናቱ ማለት ነው። ድህነት ነው ዋናው ማለት ነው። በሞት ምክንያት ወላጃቸው የሞተባቸው፣ በቂ ገቢ አለመኖር እና ሌላኛው ደግሞ ቅድም የጠቀስኩት ወደ ትምህርት ገበታ ባለመግባታቸው። ሌላው ደግሞ እንደ ክልላችን ፍትህ ፎረም አለን። ፍትህ ፎረም ማለት ህጻናት ላይ የሚደርስ ጥቃቶች፣ የተለያዩ ጉልበት ብዝበዛዎች እዛ ላይ የምንወያይበት ነው ተወያይተን ፈጻሚዎቹ ፈጽሞ ከተገኙ ደግሞ እዛ ቦታ ላይ የምናስወስንበት አለን ማለት ነው። መሰል ችግሮችን ለመቅረፍ ከወረዳዎች ጋር በቅርበት እየተሰራ እንደሚገኝ ጠቁመው በቀጣይም ስራዎች ውጤታማ እንዲሆኑ ለማስቻል ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጠይቀዋል። የኢትዮጵያ የባህር በር መሻት እውነትን ፍትሐዊነትና ዓለም አቀፍ ስምምነቶችን መሰረት ያደረገ መሆኑን በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪው ዶክተር መሐመድ ሐሰን ገለጹ። በተሰራውም ታሪካዊ ስህተት የባህር በር አልባ መሆኗ ከቁጭትም ባለፈ ብዙ ዋጋ ያስከፈላትና አሁንም እየቀጠለ መሆኑንም ገልጸዋል። አብስራት ሰግድ በዝርዝር ታቀርበዋለች። የኢትዮጵያ መንግስት በባህር በር የህልውና ጉዳይ መሆኑን በጽኑ በማመን ጠንካራ አቋም በመያዝ በዲፕሎማሲው ረገድ በስፋት እየሰራ መሆኑ ይታወቃል። በዚህ ጉዳይ ላይ ኢዚያ ያነጋገራቸው በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር መሐመድ ሐሰን ኢትዮጵያ በባህር በር ያጣችበትን መንገድ የሚያስቆጭ መሆኑን አንስተዋል። በተሰራው ታሪካዊ ስህተት የባህር በር አልባ መሆኗ ከቁጭትም ባለፈ ብዙ ዋጋ ያስከፈላትና አሁንም የቀጠለ መሆኑን ገልጸዋል። በመሆኑም የአሁኑ መንግስት ስብራቶችን ሀብትን በመጠገንና የሀገርን ብሔራዊ ጥቅም በማስከበር የባህር በር የህልውና ጉዳይ አድርጎ መያዙ ተገቢና ወሳኝ ጉዳይ መሆኑን አስረድተዋል። የኢትዮጵያ የባህር በር መሻት እውነትን ፍትሃዊነትና ዓለም አቀፍ ስምምነቶችን መሰረት ያደረገ በመሆኑ የዲፕሎማሲ ጥረቱ ተጠናክሮ መቀጠል ያለበት መሆኑንም አንስተዋል። የኢትዮጵያ የባህር በር ማጣት ለከፍተኛ ወጪ ከመዳረጉን ባለፈ ከባህር በቅርብ ርቀት ላይ ሊያቃጣባት የሚችል የባህር ላይ ውንብድናና ሌሎች ተያያዥ ስጋቶች ለመመከት አዳጋች እንደሚያደርግባት ማለታቸውን ገልጸዋል። ኢትዮጵያ በታሪክ አጋጣሚ ያጣችውን የባህር በር እውነት የማስመለስ መብት አላት ያሉት ተመራማሪው በዚህ ረገድ ሕጉም ይደግፋታል፣ ጥያቄው ማግባብነት ያለው ነው ሲሉ አብራርተዋል። የዓለም አቀፍ ማህበረሰቡም የኢትዮጵያን የባህር በር ጥያቄ ተገቢነት እንደሚገነዘብ አንስተው የዲፕሎማሲ ጥረቱ ተጠናክሮ መቀጠል አለበትም ብለዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች ስናልፍ በዓለም ባንክና ዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ቆይታችን የልማት አጋርነትን በማጠናከር ረገድ ከፍተኛ ውጤት አግኝተናል አሉ የገንዘብ ሚኒስቴር አህመድ ሽዴ። በሌላ ዜና የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ይዘቶችን ይፋ አድርጓል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። በዓለም ባንክና ዓለም አቀፉ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ቆይታችን የልማት አጋርነትን በማጠናከር ረገድ ከፍተኛ ውጤት አግኝተናል አሉ የገንዘብ ሚኒስትር አቶ አህመድ ሽዴ። ሚኒስትሩ በዓመታዊ ስብሰባው የኢትዮጵያ ልዑክ የነበረውን ቆይታ አስመልክተው በሰጡት ማብራሪያ ልዑኩ ስኬታማ ተሳትፎ በማድረግ ስራውን አጠናቋል ብለዋል። በስብሰባው የኢትዮጵያን የተሟላ የማክሮ ኢኮኖሚ ሪፎርም የሚያጠናክሩ ድጋፎች እንዲቀጥሉ ለማስቻል በአይኤምኤፍ በኩል ያለንን ግንኙነት ይበልጥ ማጠናከር የተሻለበት ውጤታማ ውይይት አድርገናል ያሉት ከዚህ በተጨማሪም ከተለያዩ ዓለም አቀፍ ከፋይናንስ ተቋማት ጋር በተደረገ ሰፊ ውይይት የልማት አጋሮች የኢትዮጵያን የኢኮኖሚ ሪፎርምና እድገት እንዲያግዙ ጥሩ መግባባት ላይ መደረሱን ተናግረዋል። እንዲሁም ለአዲሱ የቢሾፍቱ አለም አቀፍ አውሮፕላን ማረፊያ ግንባታ ፋይናንስ በሚደረግበት ሁኔታ ዙሪያ የተለያዩ ተቋማትን የማግባባትና ግንዛቤ መፍጠር ስራ በተሳካ ሁኔታ ተሰርተዋል ም ያሉት የጂ ሀያ የጋራ ማዕቀፍ የብድር ሽግሽግ በጥሩ ደረጃ ላይ እንደሚገኝና ከአብዛኞቹ ሀገራት ጋር የመግባቢያ ሰነድ መፈረሙን ገልጸው በዚህ ረገድ አይ ኤም ኤፍና አለም አቀፍ ባንክን ጨምሮ ከተለያዩ ሀገራት ጋር መግባባት ላይ መደረሱን አብራርተዋል። በአጠቃላይ የልማት አጋርነትን በማጠናከር እና የሪፎርም ውጤቱን አጠናክሮ ለማስቀጠል የሚያስችል ድጋፍ የተገኘበት መሆኑን ጠቅሰው የልማት ስራዎቹ ከፍተኛ ተቀባይነት ያገኙበት ነው ብለዋል። የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶችን ይፋ አድርጓል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለፈተና ዝግጅት የሚደረግባቸውን የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ ና ባዮሎጂ መሆናቸውን ጠቁመዋል። ለማህበራዊ ሳይንስ ተፈታኞች ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ ናቸው ብለዋል። ፈተናው ከ9ኛ ክፍል እስከ 12ኛ ክፍል ደረጃዎችን ና በተማሪው መጽሐፍ ያሉትን ሁሉንም ምዕራፎች ይሸፍናል። ለምን ያሉት ከ ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት የተዘጋጀ እንደሚገኝ አመልክተዋል። የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞውና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችን ብቻ አካቶ የተዘጋጀ መሆኑን ጠቅሰዋል። የፈተናው አስተዳደር በበይነ መረብ ና በወረቀት ጎን ለጎን እንደሚሰጥ ጠቁመው አብዛኛው ተፈታኝ በበይነ መረብ እንዲፈተን የተሰራ መሆኑንም አስገንዝበዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የማንሳራት ዘመን ጅማሮ ማሳያ ነው አሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ። 46ኛው የጉሚ በለል የውይይት መድረክ በዛሬው ዕለት ተካሂዷል። በመድረኩ አቶ አወሉ አብዲን ጨምሮ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ፣ ሌሎች ከፍተኛ የስራ ኃላፊዎችና ምሁራን ተገኝተዋል። አቶ አወሉ አብዲ በዚህ ወቅት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ በመላ ኢትዮጵያውያን አንድነትና ትብብር እውን መሆኑን አውስተዋል። የህዳሴ ግድብ የኢትዮጵያን የማንሳራት ዘመን ጅማሮ ማሳያ መሆኑን ጠቁመው በግድቡ የተገኘውን ድል በሌሎች ፕሮጀክቶች ላይ መርገም እንደሚገባም አመልክተዋል። በቀጣዮቹ አስር ቀናት የሌሊቱና የማለዳው ቅዝቃዜ ከአምስት ዲግሪ ሴልሲየስ በታች እንደሚሆን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ እንደጠቆመው በሚቀጥሉት አስር ቀናት ውስጥ አልፎ አልፎ የሌሊቱና የማለዳው ቅዝቃዜ ከአምስት ዲግሪ ሴልሲየስ በታች ይወዳል። በሌላ በኩል በሚቀጥሉት አስር ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች ከቀላል እስከ ከባድ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም አልፎ አልፎ በሚኖሩት ቀናት በሰሜን ምዕራብና በሰሜን የአገቱ አካባቢዎች ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ እንደሚኖር ተጠቁመዋል። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ፕሬዚዳንቱ በጣም ትልቅ ያሉት ማዕቀብ ፑቲን ጦርነቱን ለማቆም ከተስማሙ የሚቀለበስ ይሆናል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏን ገለጸች። በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍትና ሉኮይል ላይ ማዕቀብ የተጣለው ሩሲያ የዩክሬን ጦርነትን ለማቆም ከስምምነት እንድትደርስ ጫና ለማድረግ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቴ ጋር ከተወያዩ በኋላ ከፑቲን ጋር ጥሩ ንግግሮችን ባደርግም ውጤት አያመጡም ብለዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ከቡዳፔስት ሊያደርጉት አቅደው የነበረውን ውይይትም አራዝመዋል። ሩሲያ ትላንት በፈጸመችው ድብደባ ሕጻናትን ጨምሮ ሰባት ሰዎች መገደላቸውን የተነገረው የአሜሪካ ግምጃ ቤት ጸሐፊ ስኮት ባሴት አዲስ ማዕቀብ መጣል ያስፈለገው ፑቲን ትርጉም አርባው ጦርነት እንዲገታ ስላልተስማሙ ነው ብሏል። ነዳጅ አምራች ድርጅቶቹን የክሪምሊን የጦር መሳሪያ ሲሉ ገልጿቸዋል። በአፋጣኝ የተኩስ አቁም ስምምነት እንዲፈረምም አሳስበዋል። ፑቲን ለሰላም ስምምነት ዝግጁ አይደሉም ሲሉ ትራምፕ ተችተዋል። ማዕቀቡ በፑቲን ላይ ጫና እንደሚያደርግም ይጠበቃል። ረዥም ጊዜ ጠበቀናል፣ አሁን ግን ጊዜው ደርሷል ብሏል። ፕሬዚዳንቱ በጣም ግዙፍ ያሉት ማዕቀብ ፑቲን ጦርነቱን ለማቆም ከተስማሙ የሚቀለበስ ይሆናል ሲሉም አስታውቀዋል። አሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለውም ለማወቅ ተችሏል። ሞስኮ ጦርነቱን ለማቆም አለመፍቀዷ ዋና ልዩነታቸው እንደሆነም አሜሪካ አስታውቃለች። የአሜሪካ የውጭ ጉዳይ ኃላፊ ማርክ ሩቢዮ አሁንም ቢሆን ከሩሲያ ጋር ለ ለመነጋገር አገራቸው ፈቃደኛ መሆኗን ተናግረዋል። ባለፈው ሳምንት ዩናይትድ ኪንግደም በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍት እና ሉኮይል ላይ ማዕቀብ መጣሏ ይታወሳል። በዩኬ የሩሲያ ኤምባሲ ማዕቀቡ ዓለም አቀፍ የነዳጅ ገበያን ያናጋል ሲልም ማስታወቁ ይታወሳል። ኤምባሲው ባወጣው መግለጫ በታዳጊ ሀገራት የኃይል አቅርቦት ላይ ተጽዕኖ ያሳድራል። ጫና ለማሳደር መሞከር የሰላም ንግግሩን የሚያስተናክርና ውጥረቱን የሚያባብስ ነው ሲልም አስታውቋል። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 31 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ። እስራኤል ወደ ጋዛ ሰብአዊ እርዳታ የማስገባት ህጋዊ ግዴታ እንዳለባት አለም አቀፍ ፍርድ ቤት ገለጸ። የተባበሩት መንግስታት ውሳኔ እስራኤል ታከብራለች ብለው እንደሚያምኑም የተመድ ከፍተኛ ኃላፊ ተናግረዋል። ለቢቢሲ ዘገባ አስራ አሰግድ እስራኤል ወደ ጋዛ ሰርጥ ሰብዓዊ እርዳታ እንዲገባ ማመቻቸት ግዴታዋ እንደሆነ ዓለም አቀፍ የፍትህ ፍርድ ቤት አስታወቀ። እስራኤል በዓለም አቀፍ ህግ መሰረት በተባበሩት መንግስታት ተቋማት በኩል ለፍልስጤማውያን ሰብዓዊ እርዳታ እንዲገባ መንገድ መክፈት እንዳለባት ተገልጿል። እስራኤል የተባበሩት መንግስታት የፍልስጤማውያን ተፈናቃዮች ተቋም ገለልተኛ አይደለም በሚል ላነሳችው ክስ ማስረጃ እንዳላቀረበች ተመዳክሏል። ከተቋሙ አባላት አብዛኞቹ የሐማስ ወይም የሌላ ታጣቂ ቡድን አባላት ናቸው ብላ እስራኤል ብትከስም ማስረጃ አላቀረበች። የተባበሩት መንግስታት ውሳኔ እስራኤል ታከብራለች ብለው እንደሚያምኑ የተመድ ከፍተኛ ኃላፊ ተናግረዋል። የዓለም አቀፍ የፍትህ ፍርድ ቤት ውሳኔ ፖለቲካዊ ነው በማለት የምትተቸው እስራኤል እንደማትቀበለው አስታውቃለች። ከተመድ የፍልስጤማውያን ተፈናቃዮች ተቋም ጋር በጋራ እንደማትሰራም ገልጻለች። አለም አቀፍ የፍትህ ፍርድ ቤት ያስተላለፈው ውሳኔ አሳሪ ባይሆንም በዲፕሎማሲና በሞራል አንጻርም ከፍተኛ ዋጋ አለው። ከዚህ ቀደም በተካሄደው የተመድ ጠቅላላ ጉባኤ ላይ እስራኤል ግዛቶቿን በግዳጅ ስለመያዟና እንደ ተመድ አባል አገር ስላሉባት ግዴታዎች ዓለም አቀፍ የፍትህ ፍርድ ቤት አስተያየት እንዲሰጥም ተጠይቋል። እስራኤል የተምህርት ተቋማትን በዌስት ባንክና ምስራቅ ኢየሩሳሌም የሚያደርጉትን እንቅስቃሴ ማስቆማለች። ዓለም አቀፍ የፍትህ ፍርድ ቤት በበኩሉ እስራኤል ያልተገደበ ሰብአዊ እርዳታ ፈለ ፍልስጤማውያን እንዲደርስ መፍቀድ ግዴታዋ እንደሆነም ገልጿል። እስራኤል ወደ ጋዛ የሚገባው ሰብአዊ እርዳታ ላይ ከፍተኛ ገደብ ጥላለች። ባለፉት ሁለት አመታት ሰብአዊ እርዳታ ከነጭራሹ የማይገባባቸው ወቅቶችም ነበሩ። በጋዛ ከሚኖሩ ሁለት ነጥብ አንድ ሚሊዮን ሰዎች መካከል ከስድ መቶ አርባ ሺህ በላይ የሚሆኑት ለከፋ ረሃብ መጋለጣቸውንም ተመድ አስታውቋል። በመጨረሻም ወደ ስፖርታዊ ዘገባዎች ስናልፍ በኢትዮጵያ የወጣቶች ኦሎምፒክ ጨዋታዎች ለሚሳተፈው የሐረሪ ክልል ልኡካን ቡድን ሽኝት ተደረገለት። በሌላ ዜና በአውሮፓ ሻምፒየንስ ሊግ ሶስተኛ ዙር ጨዋታ ሊቨርፑል ከሜዳ ውጪ አይንትራክት ፍራንክፈርትን ገጥሞ አምስት ለአንድ አሸንፏል። አዩብ ካዛሊ ተጨማሪ አለው። በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ላይ ለሚሳተፈው የክልሉ ልኡካን ቡድን ሽኝት ተደርጎለታል። በሽኝት መርሃ ግብሩ ላይ የሐረሪ ክልል ስፖርት ኮሚሽን ኮሚሽነር ያሲን ዩሱፍ በኢማም አህመድ ስቴዲየም በመገኘት ሽኝት አድርገውላቸዋል። በዚህም ውድድሩ ስፖርታዊ ጨዋነት በተሞላበት ሂደት ውጤት እንዲያስመዘግቡም መልእክት አስተላልፈዋል። በውድድሩ በ19 የስፖርት አይነቶች በሁለቱም ጾታ የሚካሄድ ሲሆን በአጠቃላይ ከ5 ሺህ በላይ ስፖርተኞች እንደሚካፈሉም ለማወቅ ተችሏል። ሁለተኛው የኢትዮጵያ የወጣቶች ኦሎምፒክ ጨዋታ በአዲስ አበባ ከተማ አስተዳደር አዘጋጅነት ከጥቅምት 15 እስከ 23 ይካሄዳል። ክቡራን ተመልካቾቻችን ከሀረሪ ቲቪ ለሳት የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ